ወላጅ ነው። የፈለገውን ልጅ ቢያጠፋ የፈለገው ቢበድል የፈለገው እንትን ቢል መሸሸጊያ ሽሩጠ ሂደሽ እንትን ማለሽ ቤተሰብ ነው። እና አባቷን ባለፈው አስቀይመው እንደዛ አድርጋ እንትን ብለው፣ ግን አሁን ማንም ሰው አልተቀበላትም። አባቷ ነው የተቀበላት። እንግዲህ እናቷ ያለችበት እስካሁን ድረስ አልታወቀም። ያው ልዑልም እንግዲህ በዚህ ስራ ተጠመደ። በአቤል ጉዳይ እየተሯሯጠ ነው ያለው ያለው አማራጭ እንግዲህ አቤል ነጻ እስከሚወጣ ድረስ እንግዲህ ያው እሷም እየተንቀሳቀሰች ከኤፍሬም ጋር እንግዲህ እንደፈለጉ። አሁን እኔ የፈረሁት ነገር ምንድነው ታውቃላችሁ? አባቷ ጋር ከገባች ይቺ ሴት፣ አሁን አባቷ ቤት እንዳለች እየተነገረ ነው የወለደች። እዛ ከሆነ አባቷ ቤት ነው ያለችው። ስለዚህ አሁን ላይ ኤፍሬም እና እሷ በደንብ እየተቀራረቡ መልሰው የአባትየውን ንብረት እንዳይወስዱበት። ይሄ ፍሬም የተባለው ሰውዬ አላም ነው የሆነ መተተኛ የሆነ እንትን ነገር ነው። እና የእሱን ነገር ማብቂያ ማለት አንደኛ ነገር ወይ መታሰር ነበረበት። ብቻ እኔ እንጃ፣ በመሀል በመሀል የሆነ እንቅፋት አይጠፋም። የአቤል ጉዳይ መጣ፣ እነሱ ተተው። እነሱ እንደፈለጉ እየፈነጠዙ ነው ያሉት። አሁን ደግሞ አባትየው ጋር ተቀራርበው ምን አይነት እንትን እንደሚሰጥ እንግዲህ እናንተ ራሱ አስቡት። ባለፈው እንዲህ ያ ሁሉ ስቃይ ያ ሁሉ እንትን ያስመጣበት ይሄ ነው። ዛሬ ደግሞ እንግዲህ ኤልሳ እዛ ቤት ሂዳ እሷ ከገባች እሱም መሄዱ አይቀርም። ስለዚህ ሰውየውን እንደምንም አባብለው እንደምንም እንትን ብለው የሆነ ወረቀት አስፈርመው ንብረቱ ምናምን እንትን እንዳይሉበት፣ እሱን በጣም እፈራለታለሁ። ሰውየውን ባለፈው ስለ ኤፍሬም ሲወራ በጣም እንደሚያስጠላው በጣም ክፉ ሰው እንደሆነ ሲያወራ ነበር። እንግዲህ የልሳ አባት እንግዲህ ባለፈው ከልዑል ጋር እንግዲህ እንዳያችሁት ዛሬ ደግሞ እንግዲህ ራሷ ቤት እንግዲህ ፈቅዳና ወደ አባቷ ቤት ከወሰደችው ለአባቷ ጥላት ነው እንትን ያለችለት። እውነት አንዳንድ ጊዜ እንደ ወላጅ እንደንተ ስታዩ የፈለገው እንደ ልጅ ስለሆነች ያው ትቀበያታለች። ግን ደግሞ እሷ ማትራራ ከሆነ ይሄ ሰው ለአባቷ ምን ያክል ጥላት እንደሆነ እያወቀች አባት እናሱን ማቀራረብ ተገቢ ነው ብዬ አላስብም። ምን እንዳሰበው በጣም ምንም አላቅም። እንግዲህ እሱ እስከ መጨረሻው ድረስ አብረን እናያለን። ከባድ ነው በጣም የእውነት አሳዝነኝ። አባቷ አሁን እኳ ልዑል ያግዘዋል አይባልም። ልዑል በጣም በስራው ቢዚ ሆኗል በአቤል ጉዳይ ይህችን አጋጣሚ ተጠቅመው እንግዲህ ሁለታቸው እዛ ቤት ገብተው ምን አይነት ሴራ፣ ምን አይነት እቅድ አቅደው እንደሆነ አላውቅም። እኔ ይህን ነገር እስከ መጨረሻው ድረስ ማየት እፈልጋለሁ እና እኔ በጣም የፈራሁት ይሄን ጉዳይ ነው። ምክንያቱም አባቷን ሌላ ችግር ውስጥ እንዳትከተው ነው የፈራሁት። አሁን ላይ አሳባ ኦሬዲ ያው ግዴታ ነው አባቷ ግዴታው ነው ልጁ ስትወልድ የትም ቦታ ማለት እናቷ በእንትን ብትሆን ጤነኛ ብትሆን እንትን ቤት ምናምን ቢኖራት ኦኬ፣ እናቷ ጋር ትሄዳለች። እናቷ ለራሱ የት እንዳለች የማታውቅ ልጅ ናት። ያው እንግዲህ ከፍሬም ጋር ወደዛ ወደዚህ እያለች አለሟን እየገጨች ነበር። በስተ መጨረሻ እንግዲህ የልጅ እናት ሁና ቁጭ ብላላችኋለች እኮ እንኳን ደስ አላችሁ። አቤት እኔ ፈርቻለሁ በጣም ለአባቷ ነው የፈራሁት። የእውነት እንደ ባለፈው እንዳደርገው ኤፍሬም የተባለው ሰውዬ እኔ እንጃ። ብቻ አሁን ደግሞ ልኡል እነሱን መከታተል አቁሟል። እነሱ እንደፈለጉ እየሆኑ ነው። እንግዲህ ኤልሳ እና ኤፍሬም እንደፈለጉ በቃ ተቃላችሁ፣ እየፈነጠዙበት ነው ያሉት። ባለፈው ብዙ ነገር ርቀት ሂዶ ሂዶ ሂዶ ልኡል እሱ በሚገኝበት የፍሬም ተያዘ ተያዘ በሚባልበት ቀን ይሄ የአቤል ጉዳይ መጣ። ከዛ ነገር ሁሉ ተተወና ወደ አቤል ተዞረ። እነሱ ደግሞ እንደፈለጉ እየሆኑ አሁን ላይ ደግሞ ጭራሽ ወልዳ አባቷ ቤት ስትገባ ማን ነው እንትን ባዩ ሚጎዳው አባቷ ነው። ምክንያቱም ይሄ ሰውዬ ዓላማው አንድና አንድ ነው፣ የአባቷን ንብረት ለመውሰድ ነው እንጂ ኤልሳን ወዷት አይደለም። ባለፈው ተናግሯል የኔ ልጅ አይደለም ብሎ ተናግሯል። ዛሬ ደግሞ እንዴት ነው ልጅ ብሎ አዛ አብሮ ኧረ እኔ ግራ እየገባኝ ነው ወገን። እውነት አንዳንዴ የምናወራው የምንሰማው፣ የምን እንትን የምንለው በጣም ግራ ነው የሚያጋባቸው የትኛው ትክክለኛ እንትን እንደሆነ ምንም የዚች ልጅ ጉዳይ ምን እንደሆነ አላውቅም። አሁን ላይ ሰው ያስፈልገዋል። የልሳ አባት በጣም ሰው ያስፈልገዋል። በዚህ ሀሳብ እንደምንም አደርገ የፍሬምን አቤታቸው አስገብታ እዛ በስንት መከራ አባቷ እንደደራ አይታችሁታል ታል በእግር እንኳን ቁሞ መሄድ አይቻልም ነበር። እንግዲህ ከእግዚአብሔር በታች ልኡልና ቴድሮስ ናቸው። በዛ ሰዓት ቴድሮስ ስለነበረ አብረው ተባብረው አግኝተው ጤናውን ሁሉ ነገር እንዲስተካከል አድርገው ጸበል ሞሽተው ምናምን በቃ ወደ ራሱ እንዲመለስ አደረጉት። አሁን ደግሞ ተመልሰው እዛ ቤት ከገቡ በኋላ ምን እንደሚፈጠር አላቅም፣ ብቻ ፈጣሪ ይጠብቀው ነው የምለው። እውነት ያሳዝነኛል። ባለፈው ምርጫ ሰጥቷት ከኔና ከፍሬም ስትባል እንግዲህ ለዛውን በአዲሱ አመት ምክንትን በጣም ስታስለቅሰው አይታችኋል የፍሬምን ነው እንጂ የልጄን አባት ነው፣ አንተን አልፈልግም፣ እንዴት ነው ከአንተ ጋር እኩልም አደርገው ብላ ያልሆነ የሆነ ቃል እየተናገረች አባቷን በጣም ስታስቀይመው እና አንተ ስትለው አይታችኋል። ዛሬ ደግሞ አባቴ አባቴ ብላ እንግዲህ እዛ ቤት ሄዳ ምን እንደምታመጣበት አላቅም። አሁን ላይ ሞር ሁሉም ነገር እያየች ነው በየጊዜው እንግዲህ በልኡል የሚለቀቀውን ቪዲዮ ትኩረቱ ሁሉ አቤል ጋ እንደሆነ እነሱን እንደማይከታተላቸው ምናምን ሁለቱም ስላዩ ይህንን ግንትን እንጠቀምበት እንዳያመልጠን ብለው ይሆናልን ጊዜ አቅደውበት ይሆናል። አባቷ ቤት ሊገባ የቻለው ብቻ እኔ አላቅላቸውም። እውነት በአንዳንድ በኩል አባቷ ያሳዝናቸዋል። መልሱ ወደ ድሮውንትን እንዳይመልሱት እያልኩኝ ለምንም ምትራላ አይደለችም። አንደኛ ኤልሳ ከጤናዋ ከራሷ ጋ አይደለችም። ይሄ ፍሬም የተባለው ሰውዬ የሆነ ነገር ያስነካት ነገር አለ። እሱን እሱን የሚያሰኝ ነገር ነው እንትን ያላት በቃ ከሱ ውጭ ሌላ ሰው አትጠራመኩ። ድሮ ልሞትልህ፣ ምን ልበልልህ ስትል የነበረ ሴት ልውልን ዛሬ ሁሉ ነገር ትታ እርግፍ አድርጋ ትታ እሱን ነው እንትን የምትለውና ጭራሽ አሁን ደግሞ ትልቅ ትልቅ እዳ ትልቅ ችግር ውስጥ ነው እንትን ያለችው፣ ብቻዋን አላውቅም። ጎበዝ፣ እኔ ራሱ አሳዝኖኛል። አባቱ በሆነ ነገር እንትን ብለው ወረቀት ወይ የሆነ አስፈርመው እንትኑን መልሰው ንብረቱን እንዳይወስድበት እሱም ብቻ ነው የምፈራ። ከዛ ውጭ ሌላ ነገር ምንም አያደርገውም። የታባቱ እዚህ ኢትዮጵያ ውስጥ እየኖረ የሰውን እንትን እንደዚህ ማድረግ እኔ እንጃ። እስካሁን ራሱ መታሰር ነበረበት። የፍሬም የተባለው ሰውዬ ግን እንደ ጊዜ ሆኖ እንግዲህ እሱ ደግሞ ለመያዝ በየጊዜው መሮጥ በየጊዜው እንትን ነው፣ ጊዜም የለውም። እየተጠቀመበት ነው ያለው። ሆን ብለው ባልጠፋ ጊዜ አሁን ላይ ለምን ወለደች አይደለም የኔ ጥያቄ። በፊትም ነፍሰ ጡር አይደለችም ናት እያልን እኛ አምሳ አምሳ በቃ ናት አይደለም እያልን እየተጠራጠን ነበር። ግን እሷ ግን እንግዲህ እንደሆ እንደነበረች አምና እየተናገረች ነበር እኛ ደግሞ እንደተመልካች ደግሞ ስናያት በተደጋጋሚ አንድ ሁለት ሶስት ቀን በልውል ቀርባ ነበር እና ስናያት አይደለችም እንደዚህ እያልን ሉልን ለማቅለል እንትን ለማለት ለመቅረብ ፈልጋ ነው አይደለችም ምናምን ምናምን እያልን ብዙ እያወራን ነበር። እንግዲህ ያው ነፍሰ ጡር ከሆንሽ ምንም ደብቀሽው እንትን የምትይው ነገር አይደለም የሚዋጥ ነገር አይደለም። መወለጀው ቀን ሲደርስ መወለዱ አይቀርም። እና ቀኑ ዛሬ ሆኖ እንግዲህ ተወልደዋል። እንግዲህ ያው እኔ ምንም በዚህ ጉዳይ ላይ ለአባቷ ብቻ ነው የሚያሳዝነኝ። እሷ ስለሷ የራሷ ጉዳይ ነው ግን እዛ ቤት ኤፍሬም የተባለውን ሰው ይዛ ሂዳ አባቷን ንብረቱን እንትን እንዳታስብልበት ነው የምፈራው። እንዲው ሰው እናቱ የት እንዳለች እንኳን። እኔ ምን አይነት ሴት ናት? ግን ይች ሴት ልጅ እኮ ለቤተሰቦቿ ሟች ናት። ወገን እንዴ፣ ሰው በሰው ሀገር ተሰዶ እንኳን ለእናት ለአባቱ ነው የሚኖረው። እሷ ደግሞ እዛ ሀገሯ ሆና እናቷ ያለችበትን እንትን እንኳን ምንም ሳይመስላት እንደፈለገች ከፍሬም ጋር ስወጣለች ትገባለች። ወንጀል ወንጀል ወንጀል ነው የምትሰራው። በቃ እና እንደዚህ አይነት ሰው ጤነኛ ትመስላችኋለች? መጀመሪያ ሰው ለቤተሰቡ ነው የሚራራ። ከዛ በኋላ ሲቀጥል ደግሞ ለራሷን ሰው የሚኖረው ለራሱ ነው እንጂ ይቺማ በጤኗ አይመስለኝም። የሆነ የተነካችበት ነገርማ አለ እንጂ በጤናው አይመስለኝም። ሲጀምር ወይ ምስኪን አህ እየተጠቀሙበት ነው አሁን። ልኡል እነሱም ጋር ስለማይፈልጋቸው አሁን እንደፈለጉ ይሁኑ። ቀጣይ ደግሞ የአቤል ጉዳይ ሲያልቅ ወደ እነሱ መዞሩ አይቀርም። ይሄ ኤፍሬም የተባለውማ የእውነት ካልታሰረ ልዑል በፍጹም እንትን አለውም። የእውነት እንደዛ አድርጎ አባቱን አሰቃይቶ ብዙ ወንጀል ብዙ ሰዎች ስንት ቢረሳ ቢረሳ የዋ ሲሆን ሞት አትረሱም። ከዛ በኋላስ በጩቤ የተወገቡ ወንድማችን፣ ስንት ነገር እያደረሱ ይህ ሁሉ ነገር እና እኔ እንጃ ብቻ አላቅም የሚረሳም እንደ እንደ ቀልድ ዝም ብሎ የሚታይ ነገር አይደለም። የነሱ ስራ የእውነት ፍርድ የሚሉት ነገር አለ። ፍርድ ማግኘት አለባችሁ፣ መቀጣት አለባችሁ። አሁን እንደዚህ ከተተው ነገሩን ዝም ብሎ አደባብሶ ምናምን የሚታለፉ ከሆነ በቀጣይም እንደለመዱት ደግሞ አንድ ሰው እንደዚህ ማድረጋቸው አይቀርም። እንግዲህ ልዑል አንድ ነገር ከጀመረ ታውቃላችሁ እስከ መጨረሻው ድረስ እውነትን አውጥቶ አፋጥጦም ቢሆን ምንም ብሎ ትክክለኛውን ፍርድ እንዲያገኙ፣ ቅጣታቸው እንዲያገኙ ነው እስካሁን ድረስ እየሰራ ያለው። በእነዚህ ጉዳይ ደግሞ በቃ ነገሮችም እየተደራረቡበት ስለሆነ በዚህ ጉዳይ ላይ ግን ይሄ ጉዳይ እውነት ነው የምላችሁ፣ ማን ነው ስሙ ዘላለም ይዞት ቢሆን እነዚህ ሰዎች ይታሰሩ ነበር። ዘላለም በዚህ ጉዳይ ላይ ገብቶበት አሁን እንኳን ልዑል ወደ አቤል እንኳን እንትን ቢሰራ ሁሉን ነገር ትቶ ደግሞ ዘላለም እዚህ ጋር የኤፍሬምን ጉዳይ ቢከታተል ኤፍሬም የተባለው ሰውዬ ይታሰር ነበር። ግን ያው ምንም እንደምንም እኔ አያግዛቸውም። እሱ የራሱን ነው እየሰራ ያለው። ባለፈውም ተናግሯል። እኔ ስለ እሱ ማውራት አልፈልግም። መደጋገም የራሱ መብት ነው እንግዲህ እንደፈለገም እየሰራ ነው እሱ። ያው ማገዝ አለበት፣ ማገዝ አለበት። አብዛኞቻችሁ አሁንም እያላችሁ ነው፣ ዘላለም ማገዝ አለበት እያላችሁ ነው። ግን ደግሞ ምርጫውን እሱ መርጧል። እንግዲህ እኛ ምንም ማድረግ አንችልም። ሰው ከመብቱ ወይ ፍንክቻ እንትን ማለት አንችልም እሱም የራሱ እንትን እየሰራ ነው ቢይዘው ደግሞ ሞር የተሻለ ነው የልሳ አባት ካለበት ችግር ይወጣል ብዬ አስብ ነበር እንግዲህ ፈጣሪ ይጠብቀው ከዚህ ውጭ ሌላ ምንም አለ ለማንኛውም እንግዲህ የዚችን ጉደኛ የልሳን ጉዳይ በትንሹም ቢሆን ነግሬያችኋለሁ እንግዲህ ሌላ ደግሞ ምን እንደሚፈጠር ደግሞ በቀጣይ ቪዲዮ አዲስ ነገር ካሰማው ካየው እንግዲህ በሌላ ቪዲዮ ደግሞ መጣላችኋለሁ። ለማንኛውም ቪዲዮ ላይክ ማድረጋችሁ እንዳትረሱ ውዶች። ይህ በተለይ ቪዲዮ ገና ስትጀምሩ በላይክ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ሁላችሁንም ከልብነ አመሰግነው፣ ሰላምና ፍቅር ተመኘውላችሁ እያልኩኝ የዛሬውን ቪዲዮ ይመስላል። ሰናይ ምሽት።